ጤና ይስጥልን ክቡራን ተመልካቾችና ተከታዮቼ፣ እንደምንሰነበታችሁ። ይህ የፍቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ያተኮሩ ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎችና ለአውቶሞቲቭ ተማሪዎች ግባት ሊሆን የሚችሉ የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬው ፕሮግራማችን ስለ ሴንሰር ክፍል ሁለት ፕሮግራማችን እናያለን። ያለን አብራችሁኝ ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲኖሩ በኮሜንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም ይደርስ፣ ላይክ እና ሼር አድርጉ። እንግዲህ ባለፈው በክፍል አንድ ፕሮግራማችን ስለ ሴንሰሮች የጀመርነው ፕሮግራም ነበረ። በዛ ፕሮግራም ላይ ተሽከርካሪዎቻችን ላይ ከ25 በላይ ሴንሰር አይነቶች እንደሚገኙ፣ ሁሉም ተሽከርካሪዎችም ላይ ባይሆን፣ አንዳንድ ተሽከርካሪዎች ላይ ግን በዋነኝነት ወሳኝ የሆኑ ሴንሰሮች ሊኖሩ ይችላሉ ማለት ነው። ግን በአጠቃላይ ተሽከርካሪዎች ላይ ሊገኙ የሚችሉ 25 ሴንሰሮች ውስጥ ስለ 12ቱ ተነጋግረናል ማለት ነው። 12ቱ ሴንሰሮች ተሽከርካሪያችን ላይ ምን ምን ቦታ ላይ እንደሚገኙ፣ ምን አይነት ጥቅሞች እንዳላቸው፣ ሲበላሹ ደግሞ ምን አይነት ችግሮችን ተሽከርካሪያችን ላይ ሊያመጡ እንደሚችሉ ተነጋግረናል ማለት ነው። በዛሬው ፕሮግራማችን ደግሞ ከዛ የቀጠለው 13 የሴንሰር አይነቶች ጥቅማቸውን እና በተሽከርካሪያችን ላይ ሲበላሹ ምን አይነት ችግሮችን እንደሚያመጡ እንነጋገራለን ማለት ነው። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋቸው አብራችን ቆዩ። ክቡሯን ተመልካችን የተከታዮቼ በዛሬው በክፍል ሁለት ፕሮግራማችን በባለፈው ክፍል አንድ ፕሮግራማችን ላይ የጀመርነውን ስለ ሴንሰር ክፍል ሁለት ፕሮግራም እናያለን ማለት ነው። አብራችን ቆዩ። በባለፈው በክፍል አንድ ፕሮግራማችን ስለ 12 ሴንሰር አይተናል። በዛሬው ፕሮግራማችን ደግሞ በተሽከርካሪዎች ላይ ሊገኙ የሚችሉ ሌሎች 13 የሴንሰር አይነቶች እናያለን። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችን ቆዩ። በዛሬው ፕሮግራማችን የምናየው የመጀመሪያው ሴንሰር ፓርኪንግ ሴንሰር ይባላል። ከፊትና ከኋላ ፓራውልት ላይ የሚገጠም ሴንሰር ሲሆን ባለው አልትራሶኒክ ሴንሰር አማካኝነት ሃይ ፍሪኩንሲ የሆነ የድምፅ ሞገድ በማውጣት እና ከፊት ወይንም ከኋላ ካለው ግዑዝ ነገር ጋር ድምፁ ሲጋጭ ወይም ደግሞ በኤኮ አማካኝነት ሲመለስ ለአሽከርካሪው የሚያሳውቅ ሴንሰር ነው ማለት ነው። ይሄም አሽከርካሪው ከፊት ወይም ደግሞ ከኋላ እንዳይገጭ ምልክት ይሰጠዋል። በዘመናዊ ተሽከርካሪዎች ላይ ደግሞ ከፊትና ከኋላ ያለው ርቀት በድምጽና በምስል በዳሽቦርድ ወይ ደግሞ በኢንፎቴንመንት ስክሪን ላይ እያሳየናል ማለት ነው። ይሄ እንግዲህ ፓርኪንግ ሴንሰር እንለዋለን ማለት ነው። ተሽከርካሪያችንን እያሽከረከርን እያለ ከፊትና ከኋላ ወደ ተሽከርካሪያችን የሚጠጋ ነገር ሲኖር ለአሽከርካሪው በድምጽና በምስል የሚያሳይልን ሴንሰር ነው ማለት ነው። ስለዚህ ይሄ ፓርኪንግ ሴንሰር ይባላል ማለት ነው። ሁለተኛው ሴንሰር ደግሞ ሬን ሴንሰር እንለዋለን ወይም ደግሞ ኦፕቲካል ሬን ሴንሰር በመባል ይታወቃል። ይሄ የሴንሰር አይነት እላዩ ላይ ባለው ኤልኢዲ ላይት አማካኝነት ዝናብ ሲዘንብና መስታወቱ ላይ ሲበተን እላዩ ላይ ባለው ኢንፍራሬድ ሴንሰር አማካኝነት በሚፈጠር የቮልቴጅ ልዩነት የዋይፐር ሞተር ያለ አሽከርካሪው ትእዛዝ እንዲነሳና ዝናብ እንዲጠርግ እያደርግልናል ማለት ነው። ይሄም ለአሽከርካሪው ተጨማሪ እገዛ ይሰጣል ማለት ነው። አንዳንድ ጊዜ ዘመናዊ ተሽከርካሪዎች እያሽከረከርን እያለ ዋይፐራቸው ይነሳል ማለት ነው። በዚህ ጊዜ ከጀርባ መመልከቻ መስታወቱ ስር ባለችው ኦፕቲካል ሬን ሴንሰር አማካኝነት የዝናብ መበተን ወይ ደግሞ የውሃ መበተን እላው ላይ ሲኖር ዋይፐሩ ባይ ዲፎልት እንዲነሳ ተደርጎ የተሰራ ነው ማለት ነው። ይህም ብቻ አይደለም፣ መብራቶችም ላይ ይኖራሉ እንደዚህ ባይ ዲፎልት የሚነሱ ማለት ነው። የምናሽከረክርበት አካባቢ ጨለም ሲል መብራት ሊበራ ይችላል ማለት ነው። ይሄ ግን ሬን ሴንሰር የምንለው ግን ዝናብም ይሁን ተሽከርካሪያችን ሲታጠብም ቢሆን ልክ መስታወቱ ላይ በሚያርፍበት ሰዓት ዋይፐሩ መነሳት ይጀምራል ማለት ነው። ይሄ እንግዲህ ተሽከርካሪ ውስጥ ሆኖ ሞተሩ እየሰራ ሲሆን ነው እንጂ በማንኛውም ቦታ ላይ ተሽከርካሪውን አቁመን ዝናብ ሲዘንብበት ይነሳል ማለት አይደለም። ነገር ግን እያሽከረከርን እያለ ፈሳሽ ነገር መስታወቱ ላይ ሲያርፍ ይሄ ሴንሰር ዋይፐሩ እንዲነሳ ያደርጋል። ይሄ ሬን ሴንሰር እንለዋለን ማለት ነው። ሌላኛው ታየር ፕሬር ሴንሰር ወይ ደግሞ ታየር ፕሬር ሞኒተር ሴንሰር የሚባል ሴንሰር ሴንሰር እናያለን ማለት ነው። ይህ ሴንሰር ተሽከርካሪያችን ላይ የሚገኙት ጎማዎች ላይ ትክክለኛ የንፋስ መጠን ላይ ካልሆኑ ለአሽከርካሪው የሚያሳውቁ ሴንሰሮች ናቸው ማለት ነው። እነዚህ እንግዲህ በኢንፍራሬድ የሚሰሩ የሴንሰር አይነቶች ናቸው። የጎማዎች ቸርኪ ላይ ይገጠማል ማለት ነው። የተሽከርካሪያችን ጎማ ካሉት ጎማዎች ላይ አንደኛው ንፋሱ ሲያንስ ኤ ሴንሰር ዳሽቦርድ ላይ ለአሽከርካሪው ምልክት ያሳያል ማለት ነው። ይሄ ቲፒኤምኤስ ወይ ደግሞ ታይር ፕሬዠር ሞኒተር ሴንሰር እንለዋለን። ሌላኛው ያው ሬት ሴንሰር የሚባል ይኖራል። ይሄ ኤሌክትሮኒክ ስቴቢሊቲ ኮንትሮል ሲስተም ተሽከርካሪው በኩርባ መንገዶች ላይ ሲንቀሳቀስ ጎማዎቹ በተለያየ ፍጥነት እንደሚሄዱ ያሳውቃል ማለት ነው። ይህም ሴንሰር የሚገጠመው በተሳፋሪ ወይ ደግሞ በሹፌር መቀመጫ ስር ሆኖ የተሽከርካሪውን ሴንተር ኦፍ ግራቪቲ ሴንስ በማድረግ እና ለተለያዩ ሴንሰሮች መልእክት ለማስተላለፍ ይረዳል ማለት ነው። ይህ እንግዲህ የተሽከርካሪውን እንቅስቃሴ ያሳያል ማለት ነው። ወደፊት መንቀሳቀሱን፣ ወደ ኋላ መንቀሳቀሱን፣ ወደ ቀኝ መዞሩን፣ ወደ ግራ መዞሩን እና ኩርባ መንገዶች ላይ መንቀሳቀሱን ሴንስ እያደረገ ለሌሎች ሴንሰሮች መልእክት የሚሰጥልን የሴንሰር አይነት ነው። ሌላኛው ወደ አምስተኛው ስንሄድ ስቲሪንግ አንግል ሴንሰር የሚባለውን እናያለን። በተሽከርካሪያችን መሪ ወደየት አቅጣጫ እንደዞረ እና በምን ያህል ፍጥነት እንዳዞር ነው ለኢሲዩ መልእክት የሚሰጥልን የሴንሰር አይነት ነው። ይሄ ሴንሰር ስቲሪንግ አንግል ሴንሰር እንሏለን ማለት ነው። ይህም ሴንሰር እንግዲህ መስመር ስንስት ለማሳወቅ አውቶማቲክ ፓርኪንግ ሲስተም ስንጠቀም ስህተታችንን ለማሳወቅ ወይ ደግሞ መሪ አላግባብ ወደ ግራና ወደ ቀኝ በምናንቀሳቀስበት ጊዜ ይሄ ሴንሰር እየነገረን ዳሽቦርድ ላይ ጥንቃቄ እንድናደርግ ያሳውቀናል ማለት ነው። ይሄ ሴንሰር ስቲሪንግ አንግል ሴንሰር እንሏለን ማለት ነው። ወደ ስድስተኛ የሴንሰር አይነት ስንሄድ አክሴለሮሜትር ሴንሰር የሚባል እናገኛለን ማለት ነው። ይህ ሴንሰር የተሸካሪያችንን ፍጥነት በመለካት ለኤርባግ፣ ለስቴቢሊቲ ኮንትሮል የሚለዋወጡ ፍጥነትና ግጭት ምቶች ሲኖሩ የሚያሳውቅ ሴንሰር ነው ማለት ነው። የዚህ ሴንሰር ጥቅም ተሽከርካሪ ቢጋጭ ኤርባግ እንዲወጣና ተሳፋሪን አሽከርካሪ እንዳይጎዳ የሚያደርግ የሴንሰር አይነት ነው ማለት ነው። ስለዚህ ይሄ አክሲሎሮሜትር የምንለው የሴንሰር አይነት ቀጥታ ከኤርባግ እና ከስቴቢሊቲ ኮንትሮል ሲስተም ጋር ግንኙነት ይኖረዋል ማለት ነው። ተሽከርካሪው ላይ የሚከሰቱ የተለያዩ ግጭቶችን ሴንስ በማድረግ ለኤርባግ እና ለስቴቢሊቲ ኮንትሮል ሲስተም መልእክትን የሚሰጥ ነው ማለት ነው። ተሽከርካሪው ለምሳሌ በግራ በኩል ቢገጭ፣ በቀኝ በኩል ቢገጭ፣ በፊት ወይ ደግሞ በኋላ በኩል ቢገጭ ለፊት ወይ ደግሞ ኋላ ወይም ደሞ ግራና ቀኝ ላይ ያሉት ኤርባጎች በግጭቱ በኩል እንዲወጣ የሚያደርግ የሴንሰር አይነት ነው ማለት ነው። ሌላኛው ወደ ሰባተኛው ስንሄድ ጃይሮስኮፕ ሴንሰር የምንለው ይኖራል ማለት ነው። ይሄም እንግዲህ ልክ እንደ አክሲለሮሜተር ሴንሰር ተሽከርካሪ ወደ የት አቅጣጫ እንደሚንቀሳቀስ ለማሳወቅ የሚረዳ የሴንሰር አይነት ነው ማለት ነው። ተሽከርካሪው ለምሳሌ ወደ ታች ወድቆ ቢሆን ወደ ግራ ወይ ደግሞ ወደ ቀኝ ተንሸራቱ ቢሆን ለኤርባግና ለስቴቢሊቲ ኮንትሮል ሲስተም የሚያሳይ የሴንሰር አይነት ነው ማለት ነው። እንግዲህ መስመርም ያለ አግባብ ስንቀይር የሚያሳውቀን የሴንሰር አይነት ነው ማለት ነው። ስለዚህ ይሄ ጄሮስኮፕ ሴንሰር እንለዋለን ማለት ነው። ሌላኛው ብላይንድ ስፖት ሴንሰር የሚባል ይኖራል። በማሸከር ላይ ከኛ እይታ ውጪ የሚሆኑ ነገሮች ማለትም በስፖኪዮ የማይታዩ ነገሮች ሲኖሩ በጎን መመልከሻ መስታወት ላይ ተሽከርካሪ ወይ ደግሞ እግረኛ መኖሩን የሚያሳይ የሴንሰር አይነት ነው ማለት ነው። ይሄም ሴንሰር ራዳር፣ አልትራሶኒክ ወይም ደግሞ ኦፕቲካል ሴንሰር ከኋላ ፓራውልት ላይ ለሴንሰሩ ግብዓት እንዲያደርጉ ይገጠምለታል ማለት ነው። ስለዚህ ለብላይንድ ስፖት ሴንሰሮች እነዚህ የሴንሰር አይነቶች መልእክት ይሰጡታል ማለት ነው። እነ ራዳር አልትራሶኒክ ኤንድ ኦፕቲካል ሴንሰር ማለት ነው። ስለዚህ የምናሽከረክርበት ጊዜ የግራ ስፖኪ አለ የቀኝ ስፖኪ አለ የውስጥ መመልከቻ ስፖኪዎች አሉ ከፊት ለፊት ያሉ ትዕይምት የምናይበት መስታወቶች አሉ ማለት ነው። ከነዚህ እይታዎች ውጪ የተደበቁ እይታዎች ሲኖሩ ስፖኪዋችን ላይ ያሳየናል። ይሄ ብላይንድ ስፖት ሴንሰር የምንለው ማለት ነው። ስለዚህ ይሄ እንግዲህ ለአሽከርካሪው አደጋ እንዳያጋጥመን የሚነግረን የሴንሰር አይነት ነው ማለት ነው። ሌላኛው ዘጠነኛው ላይ ስንሄድ ናይት ቪዥን ሴንሰር የሚባል እናገኛለን። ይሄ ሴንሰር ኢንፍራሬድ ካሜራ የሚጠቀም ሲሆን በምሽት ስናሽ የማይታየን ነገሮች በዲስፕሌይ በደንብ እንዲታየን የሚያደርግ ሴንሰር እና ለአደጋ እንዳንጋለጥ የሚያደርግ የሴንሰር አይነት ነው ማለት ነው። ስለዚህ በምሽት ጊዜ በጨለማ ጊዜ በምናሽከረከርበት ጊዜ ከፊት ያለው ትዕይንት እንስሳ ሊሆን ይችላል፣ ሰው ሊሆን ይችላል፣ ተሽከርካሪ ሊሆን ይችላል። በግንባር መስታወት ላይታዩ የሚችሉ ነገሮችን በዳሽ ቦርድ ላይ በሚገኝ ኢንፎቴመንት ስክሪን ላይ እያሳየን ለአደጋ እንዳንጋለጥ የሚያደርገን የሴንሰር አይነት ነው ይሄ ናይት ቪዥን ሴንሰር እንለዋለን ማለት ነው። ሌላኛው ወደ አስረኛው የሴንሰር አይነት ስንሄድ ፓርኪንግ አሲስታንስ አልትራሳውንድ የሚባል እናገኘዋለን። ይህ ሴንሰር ተሽከርካሪው በራሱ መቆም እንዲችል መልእክቶችን ወደ መሪና ወደ ኤቢኤስ ሲስተም በመላክ በትክክል ያለ ሰው እርዳታ ለመቆም የሚያስችል ነው። ልክ እንደ ፓርኪንግ ሴንሰር አልትራሶኒክ ሴንሰርን ይጠቀማል ማለት ነው። ነገር ግን ፓርኪንግ ሴንሰር በምናሽከረከርበት ጊዜ ነው የሚነግረው። ይሄ ግን ፓርኪንግ አሲስታንስ አልትራሳውንድ ሴንሰር የምንለው ግን እኛ ተሸካሪውን አውቶ ሞድ ላይ አድርገን ብንለቀው መሪን ወደ ግራ ወደ ቀኝ እያዞረ ፍሬን በራሱ እየያዘና እየለቀቀ ፓርክ የሚያደርግልን የሴንሰር አይነት ነው። ይሄ ፓርኪንግ አሲስታንስ አልትራሳውንድ ሴንሰር እንለዋለን ማለት ነው። ወደ 11ኛው የሴንሰር አይነት ስንሄድ ሪሞት ኪለስ ኢንትሪ ሴንሰር እንለዋለን። ይህ የሴንሰር አይነት በሮችና በተሸካሪ ቦዲ ላይ የሚገጠም ሲሆን አሽከርካሪው ቁልፉን ይዞ ወደ ተሽከርካሪው ሲጠጋ በራዲዮ አክቲቭ ሲግናል አማካኝነት በራሱ እንዲከፈትና መግባት እንድንችል የሚያደርግ የሴንሰር አይነት ነው ማለት ነው። ስለዚህ ቁልፉን ይዘን ስንጠጋ በሮች በራሳቸው መንገድ አንሎክ እንዲሆኑ የሚያደርግልን የሴንሰር አይነት ነው ማለት ነው። ሌሎች የበር አይነቶች ስንጠጋም አይከፍትም። የግድ ሎክ አንሎክ ማድረግ ይኖርብናል ቁልፉ ላይ ባለው በተን ማለት ነው። እንደዚህ አይነት ሪሞት ኪለስ ኢንትሪ ሴንሰር ያላቸው የተሽከርካሪ አይነቶች ግን ኪሳችን ውስጥ ሆኖ ራሱ ወደ ተሽከርካሪው ስንጠጋ በሩ እንዲከፈት የሚያደርግልን የሴንሰር አይነት ነው። ይሄ 11 ኛው የሴንሰር አይነት ነው። ሪሞት ኪለስ ኢንትሪ ሴንሰር ይባላል። ወደ 12 ኛው የሴንሰር አይነት ስንሄድ ድራይቪንግ ሞኒተሪንግ ካሜራ ወይ ደግሞ ድራይቨር ሞኒተሪንግ ሲስተም የምንለው ሴንሰር ይኖራል ማለት ነው። በመሪ ላይ የሚገጠም ሴንሰር ሲሆን አሸካሪው በድካም ምክንያት የእንቅልፍ ስሜት መረበሽ እና ድካም ሲኖር ሴንስ በማድረግ በድምጽ ወይም ደግሞ በዳሽቦርድ ላይ በሚታይ የተለያዩ ምልክቶችን በመስጠት እንድንጠነቀቅ የሚያደርግ የሴንሰር አይነት ነው ማለት ነው። ይህም እንግዲህ ከአይናችን ከቅንድባችን የተለያዩ ምልክቶችን እየወሰደ ይሄ ሴንሰር የድካም ስሜት አይናችን እየጨፈርን የምናሽከረከር ከሆነ ሴንስ በማድረግ ዳሽቦርድ ላይ በሚታይ ምልክት ወይም ደግሞ በድምፅ አማካኝነት እንድንነቃ የሚያደርግ የሴንሰር አይነት ነው። ይሄ ድራይቨር ሞኒተሪንግ ሲስተም እንለዋለን ማለት ነው። ወደ አስራ ሶስተኛውና የመጨረሻው ሴንሰር ስንሄድ ባክአፕ ካሜራ የሚባል የሴንሰር አይነት ይኖራል። ይሄ በተሽከርካሪያችን የኋላ ፓራውልት መካከለኛው ክፍል ላይ የሚገጠም ሲሆን ወደ ኋላ ስናሽከረክር ከኋላ የማይታየንን ነገሮች በማሳየት ግጭት እንዳይፈጠር የሚያደርግ የሴንሰር አይነት ነው ማለት ነው። ስለዚህ ይሄ ባክአፕ ካሜራ ሴንሰር የምንለው በተሽከርካሪያችን ፓራውልት መሀል ላይ ይገጠማል። ወደ ኋላ በምናሽከረክርበት ጊዜ በካሜራ ፊት ለፊት ላይ ያሳየናል ማለት ነው። ከዚህ ውጭ ከኋላ ያሉ ግዑዝ ነገሮች ወይ ደግሞ ልንገጭ የምንችለው ነገሮች ላይ በምንደርስበት ጊዜ የተለያዩ ምልክቶችን በመስጠት ለእኛ እንድንጠነቀቅ የሚያሳየን የሴንሰር አይነት ነው ማለት ነው። ስለዚህ ይሄ ባካፕ ካሜራ ሴንሰር እንለዋለን ማለት ነው። ስለዚህ እነዚህ በዛሬ ያየናቸው 13ቱ የሴንሰር አይነቶች በተሽከርካሪያችን ላይ ሊኖሩ ይችላሉ ማለት ነው። በተለይ ዘመናዊ መኪኖች ላይ ሊገኙ ይችላሉ ማለት ነው። በስተ መጨረሻም በአጠቃላይ የሴንሰሮችን አድቫንቴጅስና የመጀመሪያው ምንድነው? ሴፍቲ ነው። ለአሽከርካሪው ለአደጋ የሚያጋልጡ ነገሮች መኖራቸውን በመንገድ ከአደጋ የሚታደጉን ሴንሰሮች ስላሉ ሴፍ ሆነ እንድናሽከረክር ያደርጋሉ። ሁለተኛው ፊል ኤፊሽንሲ ነው። በተሽከርካሪያችን ሞተር ውስጥ የሚገባውን የአየር ነዳጅ ድብልቅ በማመጣጠን የነዳጅ ፍጆታን እያስተካክሉናል። በሶስተኝነት የምናየው የተለያዩ መልእክቶችን በመስጠት ማሸከር ቀላል እንዲሆን ያደርጋሉ። አራተኛ ላይ የተበላሹ ነገሮች ሲኖሩ በቀላሉ በማግኘት ለአሽከርካሪ ወይንም ለኢሲዩ በማሳወቅ መፍትሄ እንድንፈልግ ያደርጋሉ። አምስተኛ ላይ ሴንሰሮች ምንም መልእክት ካልሰጡን ሞተር በትክክል እየሰራና ሌሎችም ክፍሎች ላይ ችግር እንደሌለ እና ሞተራችን ጤናማ መሆኑን ያሳዩናል። ሌላኛው አውቶማቲክ ሴንሰሮች ስላሉ የዝናብ መጥረጊያ ባንጠቀም መብራት ባናበራና ሌሎችም ስራዎችን በራሳቸው በማሰራት እያግዙናል ማለት ነው። ስለዚህ የሴንሰሮች አድቫንቴጅ ይህንን ይመስላል ማለት ነው። ሌላኛው ዲስአድቫንቴጅ ነው። እንደ ዲስአድቫንቴጅ ስና የመጀመሪያው ምንድን ነው? በዘመናዊ ተሽከርካሪዎች ላይ ብዙ ሴንሰሮች ስላሉ ጊዜያቸውን ጠብቀው ስለሚበላሹ ሊያስቸግሩን ይችላሉ። ጠጋኝ ከሌለ ወይም ደግሞ ባለሙያ ከሌለ ሊያስቸግሩን ይችላሉ። ሁለተኛው የተበላሸ ሴንሰር ያላቸው ተሽከርካሪዎች ለማሸከር አስቸጋሪ ስለሆኑ ወጪ ያስወጡናል ማለት ነው። ስለዚህ እንደዚህ አይነት ዲስአድቫንቴጆች ይኖሩታል ማለት ነው። ስለዚህ በአጠቃላይ ሴንሰሮች ይሄንን ይመስላሉ ማለት ነው። ክቡራን ተመልካችና ተከታዮቼ እንዳያችሁት በዛሬው ፕሮግራም ያየናቸው 13ቱ የሴንሰር አይነቶች ይህንን ይመስላሉ ማለት ነው። እነዚህ ሴንሰሮች እንግዲህ ተሽከርካሪያችን ላይ በምናሽከረክርበት ጊዜ የተለያዩ ችግሮች ሲያጋጥሙ፣ ለአደጋ የሚያጋልጡ ነገሮች ሲኖሩ ሴንስ በማድረግ ወይ ለእኛ ወይም ደግሞ ለኮምፒውተሩ መልእክትን እየሰጡ ኮምፒውተሩ አስፈላጊውን መልስ እንዲሰጥ የሚያደርጉ የሴንሰር አይነቶች ናቸው ማለት ነው። እነዚህ እንግዲህ ጥቅማቸው በአጠቃላይ ምንድነው? የአሽከርካሪና የተሳፋሪን ደህንነት ማስጠበቅ ነው ማለት ነው። ስለዚህ አንድ አሽከርካሪ የሆነ ሰው እነዚህን የሴንሰር አይነቶች ጥቅማቸውን አውቆ የነዛን ብልሽት ሲያይ ተሽከርካሪውን ለጥገና ሊያቀርብ ይገባል ማለት ነው። እነዚህ ሴንሰሮች እንግዲህ ሲበላሹ አንዳንዶቹ ራሳቸው ምልክት ይሰጡናል ዳሽቦርድ ላይ፣ አንዳንዶቹ ደግሞ ኢንጂን ቼክ እያበሩ ምልክት ይሰጡናል ማለት ነው። ስለዚህ እንደዚህ ያልተለመዱ ነገሮች ተሽከርካሪያችን ላይ በምናይበት ጊዜ በአፋጣኝ ለጥገና ማቅረብና ከአደጋ ራሳችን ልንጠብቅ ይገባል ማለት ነው። የዚህ ቻናል አላማው ይሄ ነው፣ አሽከርካሪና ተሳፋሪን ከትራፊክ አደጋ መከላከል ነው ማለት ነው። ስለዚህ ስለ ሴንሰር በሁለት ክፍል ያዘጋጀሁላችሁ ፕሮግራም ይሄንን ይመስላል ማለት ነው። ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ስለሆነ በኮሜንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም ይደርስ፣ ላይክና ሼር አድርጉ። በቀጣይ በሌላ ትምህርታዊ ስልጠና እስከምንገናኝ ድረስ ሰላም ቆዩ።